ሰር ግነት ምን አፈር በገባ እ አወን እኔስ ምንም አልል ደህና ነኝ። ምን ሆናለሁ ብለህ ነው አንተዬ? አወን አወን፣ የእኔ አበባ ምናፈር ብገባለህ። እንደው እሞት፣ እንደው አፈር ልግባለህ፣ እሞት። አንተ እኮ እውነት እንደው የማትረሳኝ ሰው እኮ ናት

እንደው ሰው ብጠይቅ እንደው ብትነግረኝ ብዬ ነበረ። ከዚህ ተኛ ምን ማን ጠፍቶሽ ማን ማን ፈልግሽ? እንዴው ማቅሳ ቆ ነበር። አንተ እንደው እንደው ግር አለኝ። እንደው መንደሩም ምንም ተለውጧል። እንደው ኧረ ተኛ ያልፍም ዝም ብለሽ ንገሪኝ። ተኛ ያልፍም ተኛ ያልፍም እንደው መብረቁን ታውቀው እኮ መብረቁ መብረቁ የኛው ታውቀዋለህ። ምነው ቁራ እንዴት ያለውን ወዳጅ ነን እንጂ

እዚህ ቤት እንዴት ዋላችሁ? ይህ ነው ወይ ቤቱ? ዘንግቼ አሁን ወጣ አራዲያ፣ አንተ ይሄ ጉብላት ምን ገና በቅሎ ያልጨረሰ ማሽላ ከብት አስገብተው እንዳልሆነ ሲሆን አርፍዶ አይሄድ ባይሆነ ጥሩ የሚያጣጥረው ብዬ ሰደድኩት። እንዴው ብቻውን ሁሉ እንግዲህ ምን ታረገዋለህ እንግዲህ። ባለቤቱ እንዴት ነው ነገራችሁ? የመብረቁ ዘመድ እኮ ናት

በጋጅ እየለቀቁበት አይለ ላጣጥር ብዬ ደህና ነህ። የመንደር እኮ ምንም እኮ ሊያሰራን እኮ አልችላል። አይ ተውማ ተውማ ነው እንጂ አንተ አንተ ገና ወጣና ነው ወንድም እንጂ የምን እንግዲህ እንደ አንተ ደግሞ ሰው ማስተዋወቅ እኮ አለብህ እኮ። አሁን እኮ በአንቺ አየሁ እኮ ዘመዶችህን ማወቅ አለባት እኮ ነው። እሷማ ትለኛለች እኮ ነጋጠባ፣ እንደው አንተ እስኪ እንጠራቸው ትለኛለች። አሁን እኮ ዘመድህ መጣ፣ እንደው ደግሞ መስል ሙት እልህ ማን መጣ ነው አልጠየኳት፣ እና በቤት አንዳች ነው የምታክል ቤቱ ጠፍቶ ምናምን ስትላገኛት መንገድ ላይ ነው ይዣት ይሄ ባንጫ። እሷም ግራ ተጋብተው አይተዋወቁም እንጂ ደህና ረክ እንጂ እኔም እኮ ወጣ ወጣ ብሎ ነው። አሁን ቤት ቤት ናት ቤት ማን መጣ ነው? ሆነኝ አንተ፣ ተይው ተይው እናቴ። እዚህ አራት ተይው ማጅበት አለ እዚህ ጎረቤትም ማጅበት ስላለኝ፣ እንደውም መጣ፣ መብረቱ መጣ። በል ሰላም በላት፣ ሰላም በላት እንጂ። እሺ እሺ እናቴ። አሀ አሀ መብረቱ በል።

አንድ ነገር ትንፍሽ ትይና፣ አይደለም። በዚህ በዚህ ነው ማርዲ፣ ምን እስቲ ምን እንደምትሆን